ሰላም ይታያል። ምን አባቱ እንደሆነ አላውቅም። የተንቀዠቀዠ ሄደ። አይ ታዲያ ኔትወርክ ተቋርጦ ነው መሰለኝ። ኔትወርክ ሄዶብኝ ተላይቶ ሄዶ ነው እና አለሁላችሁ። አልወጣሁም። እሺ አትወጡ ግቡ አለው። አልወጣሁም አለ ውዶቼ፣ ወታ ላይ ብላችሁ አትሄዱ። አለ ሁላችሁ ባልወጣሁም። ኢንተርኔት ላይ ትሄዱ ነው። ክላስ ለሆነ ጭልጥ ያደረገዋል። አንዳንዴ ይመጣበታል። አይሻ እየሰራ ነው እቺ ባንች ስልክ ነው ባንች ስልክ እኔ ይታያለ ወይ እስቲ ዩቱብ ውስጥ ካልገባሽ እኮ ሁሉም ሆኖ ሄደ። ኔትወርክ ይሁን ምናምን ነው አላውቅም። ኔት ሱርኩ ተበላሽቶ ይሆን እንዴት እንደሆነ አልገባኝም፣ እኮ እምቢ ያለኝ እኮ። ጭልጥ ብሎ ሄደ። ማሮቴ ገባ ገባበ ነው ቅርታ፣ ኔትወርክ ሄዶ ነው። ኢንተርኔት ሄዶ ነው። ያልወጣውም ኢንተርኔት ሄዶ ነው። ድልም ያደረጋው

ሀይሀይሀይ ሀዋሪው አሁን እኮ ደሞዝሽ ሰዓት ደርሷል። አሁን እኮ ደሞዝሽ ሰዓት ደርሷል። በደንብ መስራት ያለብሽ ይዋ ስላለ ስንት ነው? እናታዲያ ደሞዝሽ እኮ ተዳርሷል። እነ ምናት ትጨቃጨቅም ትጨቃጨቃለች እንዴ? ስለዚህ ትንሽ ተጨቃጭቃ ነው ብር ምከፍልሽ።

አሁን ሰባት ሰው አለ። ሰባታችሁን ላይክ ብታረጉ ምን ምን ምን ይጎልባችኋል ታዲያ። ሶስት ነጠብጣቧን ተጭናችሁ ላይክ አድርጉ። ቴንኪዩ ማይ ፋሚሊ ቴንኪዩ። ላይክ ላይክ ላይክ እና መኔ ብላሽ አይደለም እልሻለሁ ውዴ። የቅድሞቹ ጓደኞች እንዳለ ወጡ። ኔትወርኩ አስወጣቸው አይነ ቆንጆት እና እና እየሱስ አለ እና መንገድ ህይወት ነው። እኔ እኮ እንግሊዘኛ ሲተፋ አማርኛ የማያቅ መስሎኝ ነው። ይቅርታ ሴት እንተውን። ይቅርታ በጣም አመሰግናለሁ። ስለመጣች ብቻ አመሰግናለሁ። ላይክ አርጉኝ። አንድ አንድ እንኳን ላይክ አታረጉም። አረ ሼም ነው፣ አረ ሼም ነው። ሼም የሚባል ነገር አለ እንዴ? ስትወጡም ላይክ አርጉ። ስገቡ ላይክ ማነው? ስገቡ ላይክ አርጉኝ፣ ስትወጡ ቻው ወተናን በሉ እነ ውዶች ላይክ ሰብስክራይብ የአረጋቸችማሮቼ ሆን ስንጌ በጣም ነማመክ ነው። ቅድም እኮ ገብቼ ነበረ። በጣም አስቆጥሮ አስቆጥሮ ኔትወርኩ ሲሄድ አብሮ ጭልትለ ታዲያ ያና ድድም ያና ድድም ትላላችሁ፣ አስለቅስም ትላላችሁ። ስንት ነገር ለፍልፌ ለፍልፌ ለፍልፌ እንደው በደረቁ ሲሄድ ስንት ጊዜም ጊዜን አርጌ እንትን አርጌ ጊዜ መስዋዕት አርጌ ለሱ ተቀምጬ ስንት ሰራ እያለብኝ እሱ ጥሎኝ ይሄዳል? ባሉ እንግዲህ ላይ ካላደርግም ትላችሁ ምን ምን አደርጋለሁ። ፈቃዱ የእናንተ ነው። ስትገቡ በላይ ውዶች። ማታ እኮ የገባሁት እርጭ ስለ እርጭ ይበል ብዬ ነው። ተቀኑ ማታ ይሻላል ብዬ ነው። አውቃለሁ ያለው የእንቅልፍ ሰዓት እንደሆነ የድካሙም ሰዓት እንደሆነ፣ እኔም ራሱ ደክመኛል። ወገብ የራሱ ባሳረፈው ጥሩ ነው። ይሄ ጠቅሞም አይጠቅም አይደል? ከሱ ጋር መሟዘዝ